አብርሽና ሩታ እንኳን ደስ አላችሁ። ሩታ እንኳን ሳቀሽ ደስታሽ ተመለሰ። ነገር ግን በውስጥ በተላከልኝ መረጃ፣ ቆይ ማን ነው ጓደኛ የሚታመነው? አቤል እውነትም ከኤርሜን ላጋት ሰራ ነበር። እኔ ይቺ መረጃ እስኪያደርሱኝ ድረስ የእውነት አብርሽና ሩታን የሚወድ ነው፣ የሁለቱም ጓደኛ ነው፣ የቅርብ ቤተሰብ ነው፣ በፍጹም በፍጹም በአብርሽና ሩታ መለያየት እጁ የለበትም እያልኩ ነበር። ነገር ግን ጉዳዩን በዝርዝር ሲያስረዱኝ፣ በተለይ ደግሞ አሁን አብርሽ ለሩታ ወርቅ ያረገበት ቪዲዮ ላይ ይሄ ፕሮግራም ላይ እንኳን ያልመጣው አቤል ሌላ ሚስጥር ስላለው ነው ብለው በዝርዝር ሲያስረዱኝ ማመን ያቃተኝ። ሁሉንም በዝርዝር አስደምጣችኋለሁ። ቆይ ጓደኝነት ለእናንተ ምን ማለት ነው? ቆይ ጓደኝነት ማለት ከቤተሰብነትስ አይበልጥም? እዚህ ቪዲዮ ላይ አብርሽዬ እሩታዬ የእኔ ወዳጆች የእኔ ቤተሰቦች አንድ ላይ ቀጥሉልኝ እያለ ነገር ግን በውስጥ እስከዛሬ በከባዱ ነበር ሲሰራባቸው የእነሱን መለያየት ሲፈልግ የነበረው ማለት ነው። ለካስ ከርሜላ ጋር እውነትም ተቀናጅቶ እነሱን ለመጉዳት እየሰራ ነበር ማለት ነው። ለካ ነፈረንጁ እውነት ነበሩ። የሆነ ቀን ተናደው አንተ የአብርሽም የሩታም ጓደኛ አይደለህም፣ ጓደኛ ትክዳለህ፣ ከኤርሜላ ጋር ትሰራለህ ብለው ፈረንጁ አፋጦ አንገቱን ይዞ ሲጠይቀው የነበረው ለካ ነፈረንጁ አልተሳሳቱም ነበር። አሁን በዝርዝር ነው እንግዲህ መረጃ ከሰሞኑ አቤል ያደረገውን በተለይ አሁን ደግሞ ወርቅ ያደረገላት ቪዲዮ ላይ ራሱ ከአቤል ጋር የተሰማው ሌላ ከባድ ነገር በዝርዝር ሲነግሩኝ ሁሉም ነው በቃ ወደ ማመኑ የወሰዱኝ ሁሉንም አስደምጣችኋለሁ። ሰላም ውድ የሀገሬ ልጆች፣ በሩታ ደስታ የተደሰታችሁ ቀደም ሲል መኪና ተገዛላት ብላችሁ በሰው ደስታ የተደሰታችሁ አብራችኋት የፈነጠዛችሁ አሁን ደግሞ እንግዲህ ወርቅ ሲደረግላት ፍቅር እንክብካቤ፣ አበባ ሲሰጣት በድጋሚ የተደሰታችሁ የሰው ደስታ አብሮ የሚያስደስታችሁ ቅን የሀገሬ ልጆች የእውነት ትለያላችሁ። ቪዲዮ ላይክ በማድረግ ጀምሩት። ዛሬ ደስ ደስ የሚል ነገርም አለ። ያልጠበቃችሁትንም ጉዳይ ነው የማሰማችሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራ ሰብስክራይብ እንድታደርጉ በአክብሮት በፍቅር ነው የምጠይቃችሁ። ቀኔ የሀገሬ ልጆች እናንተ በሰው ደስታ የምትደሰቱ የእኔም ቤተሰብ ሁኑኝ እያልኩ በአክብሮት በፍቅር ጠይቃችኋለሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። እንግዲህ ፈረንጁ የሚባለው የአብርሽ ወዳጅ በኮመንት ራሱ ፈረንጁ የልጅ አዋቂ ፈረንጁ ምክር ራሱ ደስ ሲል በአብርሽም በሩታም አንድ መሆን ትልቅ ነገር ያደረገ ምርጥ ወንድም፣ ምርጥ ጓደኛቸው እያላችሁ የምታመሰግኑት ልጅ ለካሱ ቀደም ብሎ የአቤልን ስራ የአቤልን ሁኔታ መርምር ምሮ አቤል ከባድ ልጅ መሆኑን አውቆ ቪዲዮ ሁሉ ሰርቶ ነበረ። አንተ ለምንድን ነው አብርሽና ሩታን ለማለየት የምትሰራው? ከሄርሜላ ጋርም እጅ አለበት ከጀርባ ሆነ፣ አንተና ሄርሜላ ብዙ ጉዳይ አላችሁ ብሎ ፈረንጁ ከሆነ ጓደኛው ጋር መጥቶ በጣም ሲያፋጥጡት ነበረ። እንግዲህ አቤልን እንደዛ ሆኖ እንኳን እኛ ብዙዎቻችን ማመን አቅቶን ነበር። ኧረ አቤል እንደዛ አያረግም፣ አብርሽንም ሩታንም እኮ በተለያየ ጊዜያቶች ላይ ሁለቱም ጋር ሆኖ የምንመለከተው ነው፣ ለነሱ ሲቆረቆርም ነው የምንሰማው ብለን ማመን ከብዶን ነበር ነበረ። ታዲያ ሌላ መረጃ ደግሞ አሁን የላኩልኝን ሲነግሩኝ ማመን ያቃተኝ እንግዲህ፣ አብርሽ ቀደም ብሎ የመኪና ሰርፕራይዝ አድርጎ ነበር ሩታን። አሁን ደግሞ በመቀጠል አበባ ሰጥቶ ትልቅ ወርቅ አራት መቶ ሺህ ብር የሚተመን ወርቅ ሊያደረግላት እሱን ሰርፕራይዝ ሲያዘጋጅ ቀድሞ ያማከራቸው ጓደኞች ነበሩ። እነፈረንጁንም ነግሯል፣ ሰርፕራይዝ አረጋለሁ ሩታን እንዳትቀሩ በፕሮግራሙ ብሎ ነበር። ታዲያ ለአቤል ሲነግረው አቤል መምጣትም አልፈለገም። ፕሮግራም እንዳለበት አድርጎ በቃ ቅር ያለ መልስ ነው የሰጠው ነው ያሉት። ታዲያ እኛ በፕሮግራሙ በቪዲዮ ብናየው ነበረ የምንደነግጥ የነበረው። የእሱን ስራ ግን እኛ ቀድመን ስለምናቅ፣ በደስታቸውን ቦታ መገኘም ስም ስለማይፈልግ ምክንያት ፈልጎ ነው የቀረው ብለው ነው የነገሩኝ። ታዲያ እውነትም ቪዲዮ ሲለቀቅ እናንተም አይታችሁታል አብርሸ ሰርፕራይዝ ፕራይዝ ለማድረግ ሩታን በጠራበት ወቅት አበባ በሰጠበት ወቅት ወርቅ ባደረገላት ወቅት ጓደኞቹ ነፈረንጁ ሌሎች ሌሎች ጓደኞቹ እንኳን ኖረው አቤል ከነዛ ከአምስት ከአራት ካሉት ጓደኞች እንኳን አቤል የትኛውን ቪዲዮ ላይ አልነበረም ማለት ነው። ታዲያ ቀድሞ ሲያማክሩት ለመምጣት ሞክራለሁ ብሎ እንደ መሄድ ሀሳብ አድርጎ ነበር። ከዛ በኋላ ደግሞ እንግዲህ ሀሳቡን ትቶ ነው በዛ ፕሮግራም ላይ የቀረው ማለት ነው። ተመልከቱ እንግዲህ ምን ያህል ውስጡ ያለው መጥፎ ነገር ከፍ ከፍ እያለ ሄዶ እዚህ ሩታ ሰርፕራይዝ ስትደረግ ራሱ እየተናደደ መቶ እንግዲህ ጭራሽ ከአብርሽ መራቅ ጀመረ ማለት ነው። አብርሽ ሁሌም በየዋህነቱ የሚጎዳበት ነገር አለ። የአብርሽ የቅርብ ሰው ፈረንጅ እኮ በመናደር ነው የአቤልን ሴራ ቀድሞ አውቆ እባክህ አንተ ሰውዬ ከእኛ መካከል ራቅ አንተ ጓደኝነት አትመጥንም አንተ የምታበጣብጥ ነህ እያለ አፍ አውጥቶ ነው ሲናገረው የነበረው እንደዚህ እንኳን ፈረንጁ እየተናገረው እያወቀ አብርሽ በማግስቱ እንኳን የሆነ ጊዜ ቪዲዮ ሲሰሩ አቤላ ወንድሜ አቤላ ጓደኛ ብሎ ነው ራሱ ይዞት ሲሄድ የነበረው እባክህ እባክህ አብርሽ በሚደረጉት ነገሮች በተለይ በሄርሜላ በኩል የሚመጡብህ ነገሮች ዋነኛ ስራቸው ዋነኛ ተግባር ዋነኛም አነሳሻ ሰውዬ አቤላ መሆኑ ተረጋግጧል አሁንም ቢሆን አቤል ከሄርሜላ ጋር እየታየ እንዲሆንና ከሄርሜላ ጋር ደግሞ የሆነ ጉዳይን ጠንስሶ እንደ አዲስ ሚዲያ ላይ ለመምጣት እንዳሰበ በተለይ ደግሞ ሄርሜላ እርጉዝ እንደሆነች አድርጎ ለማስወራት እንዳሰበ ሚዲያ ሲወጣ ግን ያው እሷ እንደዚህ ጎዳች፣ እሷ አብርሸና ሩታን ለመለየት ነው የምትሰራው እያለ አውቆ ጉዳዩን እያጋጋለ፣ ነገር ግን የሩታ ቤተሰቦች ቀድመው እንዲያዝኑ፣ በአብርሸ እንዲቆጡ፣ የአብርሸ ቤተሰቦችም እንዲያዝኑበት ጭምር ሄርሜላ እርጉዝ ነች የሚል ሀሳብ ይዘው መጥተው በሚዲያ ለመታየትና ያንን ጉዳይም ለማሰራጨትም እንዳሰቡ ጭምር ነው መረጃው አብሮ ተያይዞ የወጣው ማለት ነው። ፈጣሪ አምላክ በጎ ስትሆኑ አንዳንዴ የዋህ ስትሆኑም ፈጣሪ አምላክ ጥሎ አይጥልም። አብርሽ በሁኔታው ቢያናድደንም ከኤርሜላ ጋር እስካሁን እየተጃጃለ የሚያደረገው ነገር በጣም ብዙዎቻችንም ቢያበሳጨንም ብዙ ነገር እንድንናገረው ቢያደረገንም፣ አንዳንዴ በየዋህነቱ የሚያደረገው ነገር ደግሞ ፈጣሪ ጥሎ አይጥለውም። እስቲ አስቡት፣ አቤል በዚህ ደረጃ ለጓደኛ አብርሽ የሁሉ ነገር እያደረገ ከጀርባ ሆኖ ከኤርሜላ ጋር እየተመካከረ ብዙ ችግር እያመጣበት እንዲሁም በደስታቸው ቀን አብርሽ ለሩታ ትልቅ ወርቅ ባረገበት ቀን እንኳን መገኘት ሳይችል ቀርቶ መገኘትም ሳይፈልግ ቀርቶ ምክንያት ደርድሮ እንኳን እየቀረ ብዙ ነገር እየጎዳው እንግዲህ ፈጣሪ አምላክ ደግሞ በዚህ ለሱ የሚያስብ ለሩታም የሚያስብ ጓደኝነታቸውን የሚያስብ የልጅ አዋቂ የሆነ ደግሞ ፈረንጁን የመሰለ ጓደኛ ሰጥቷቸዋል። ፈረንጁን አይታችሁታል። በአሁን ቪዲዮ አብርሸ ወርቅ ሲያደርግ ለሩታ ምን ያህል እንደተደሰተ በቃ፣ ደስታው ከፊቱ ይነበባል። አበባ ሁሉ ይዞ የነበረው እንግዲህ ፈረንጁ ነበር። በቃ ሌሎች ሌሎች ጓደኞቹ ነው ሲያጅቡት የነበረው። እባክህ አሁን ካለህበት ነገር መንቃት ያለ ብሳት ይመስላል ምንም ቢሆን፣ አብርሽና ሩታ በቤተሰብም የሚደጋገፉ ናቸው። የአብርሽ ቤተሰቦች እነጋሽዬ እናቱ፣ ወንድሞቹ አጠቃላይ እንዲሁም እህቱ ሀይሚን ጨምሮ ሩታን ይወዷታል፣ ያከብሯታል። በሩታ በኩል ያሉ ቤተሰቦች በተለይ እህቶቿም ጭምር ደግሞ አብርሽን ይወዱታል፣ ያከብሩታል። አሁንም ቢሆን አንዳንድ ጉዳይ ቢያጣላቸውም ቤተሰብ ለቤተሰብ እነዚህ ሰዎች የሚተዋወቁ ናቸው። አሁን ደግሞ በመካከላቸው ልጅም መጥቷል። ለልጃቸውም አንድ ላይ የሚሰሩ ናቸው። ብዙ ትልልቅ ወደፊት ብዙ ቤተሰባዊ ግንኙነት የሚያስቡ ትልቅ ቤተሰብ የተመሰረተበት ጉዳይ ነው። ስለዚህ አንተ እንደ አዲስ መተ ሄርሜላን እያመጣ የማይገቡ ነገሮች እያደረግ እንደዚህ አይነት ነገር የምትሄድበት ርቀት የእውነት በጣም ያሳዝናል። ከሄርሜላ ጋር የምታደረገውን ነገር ራሱ ማቆም አለብህ። አጓጉል ነገር እየመከርካት እየገፋት፣ አሁንም ቢሆን ይቺ ልጅ አጉል ተስፋ እየሰጣት በኦዲየንስ እንድታዘንባት እያረግ፣ ቤተሰብም እንዲያዝንባት እያረግ ሌላ ነገር ውስጥ እባክህ አጨምራት። እንዲሁም ያሰባችሁት ሌላ የጠነሰሳችሁት ነገርም ካለ እባክህ አቤል እዚህ ጋር ማለት ነው የምንፈልገው። ብዙ ሰው እንዲያዝንብህ አይሁን። ከአሁኑ የቅርብ ጓደኞች ራሱ ስራህን እየተመለከቱ ያለህበትን ሁኔታ በማጤን ነው ራሱ ብዙ ነገር ሲናገሩ የነበረው። ስለዚህ እባክህ ወንድማችን አቤል ያለውበት ቦታ ምንድን ነው ብለህ ቁም ብለህ ለማሰብ ጊዜ ወስደ ከራስ ጋር ተማከር። ለማለት ነው መረጃውን ማካፈል የፈለግኩት። እንግዲህ አብርሽና ሩታም ፍቅራችሁን ፈጣሪ አምላክ ይጨምርላችሁ በማለት የዛሬ መረጃዎችን እዚህ ጋር አበቃለሁ። በሌሎች ጉዳዮች እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም